ጅጅ ልትሞት ነው አረ ምን ይሻላል ምናምን ቢባል የሚወዳት ከሆነ ተረክ አድርጎ ማለት ነው ካለበት ቦታ ፓንትም ካላረገ ፓንቱን ጥሎ ሮጦ ነው የሚሄደው የሚወዳት ከሆነ ማለት በዚህ ቢገመት ምን ይመስላችኋል ከሞክር እውነት ከዛ እኛ ምናውቃለን የሚወዳት ያኔ ተነስቶ ከሄደ በቃ ተበላ በዛው ይቀራል ማለት ነው የምር እኔ ግን የሚሄድ ይመስለኛል አደል። የምር የምር እኔ ግን እቺ ነገር እቺ ነገር ብትሞክር እኔ እንትን ይሄ ምንድነው ስሙ ትታነቅ እያልኩ አደለም፣ በቃ እንደምትታነቅ እንደምትሞት ምናምን የሆነ ጁሳ ጁሶቹንም ራሱ ፍለፊት አድርጋ በቃ እኔ በሱ ፍቅር በቃ ምናምን ብሄድ ይሻለኛል ምናምን ብለሽ የሰከርሽ መስለሽ ቀውጠሽ ማለት ነው፣ ቅወጥ አርገሽ የኔናት እናት በቃ መርዙን ልጠጣው ነው ከሰላሳ ደቂቃ በኋላ እዚህ እኔ ገዝት ላይ ገብቶ ካላወራኝ እሞታለሁ፣ ብለሽ ይሄንን ነገር ብትሞክሪ ብትሞክሪ እርግጠኛ ነኝ ይሄ ልጅ ይሄዳል። ውስጤ እየታወቀኝ ነው። እንደው ቪዲዮ እራሱ ማለት ነው ብንሄድ ይሻላል የሚል እንትን አለ። እሱን አድርጋ ሁለት ቀን ብትጠፋ፣ አረ ይሄዳል፣ ይሄዳል፣ እንዴ ይሄዳል። እርግጠኛ ነኝ ይሄዳል። ይሄ ነገር ይሆናል፣ ይሰራላታል በዚህ ብትሞክር መንፈሴ ኔ ነገረኝ። እዚ ፋራ ውይ አይፈልጋትም፣ ትሙት ነው የሚለው። ትሙት ካለማ በቃ ቆርጦለታል። እሷም ተስፋን ቆርጣ ቁጭ ትላለች። ባለፈው እኮ የራሷ ጉዳይ አለ፣ ሆስፒታል ገባች ሲሉት አይ ያኔ ማ ውሸት እንደሆነ ያውቃል። ያውቃል ጓደኞቹ ጋር ደውሎ ነበር ተብሏል ጓደኛ አንቺ እንደዛ የሰደበሽን ያዋረደሽን ሰው ትመልሻ? እኔ አንደኛ ነገር ከምወደደው ሰው ጋር ቢንዬ፣ እኔ አንድ ነገር ልንገራች፣ ከምወደደው በጣም ሞዶ ከሆነ አልሰድቦም። ቅርታ አድርጉልኝ ምንም ሳልል ማለት ነው። በቃ አገኘትም አላገኘትም ማለት ነው። ማለት ተሰዳድቤ መለያየት አልፈልግም፣ በቃ እሱ ራሱ ቢሰድበኝ ምን ቢለኝ ማለት ነው፣ እኔ አልሳደብ። እኔ የምወዱን ሰው አይደለም ከጓደኞች እንኳን ማለት ነው፣ ፍቅረኛ ተዉት፣ ከጓደኞች እንኳን በጥሩ ነገር ካሳለፍኩ ሰው ጋር መሰዳደብ አልፈልግም፣ በቃ ከተሰዳደብኩ ደግሞ አልመለስም። አሁን ቢመለስ ትበቀሏል። በዚህ ቱና ትሞክር ነው ያልኩኝ። አስቡ እንግዲህ ሰው እኔ ግን እኔ እኔ ትሸታለች፣ ትገማለች። ምን አንተ መድኃኒዓለም ወይ ቱና ወይ ቱና ቱና ቱና፣ የወንድ ጡት ጌታን ነው ምላችሁ። እንደዚህ ትገማለች፣ ትሸታለች ምናምን ያለኝን ወንድ ቱ አይደለም፣ እንጃ። እኔ ይቅርታ አድርጉልኝ ዓለም እንዲመለስም አልፈልግም። እሷ ይሄ ይሄ በጣም ተቃጥላለች። እኔ ልንገራችሁ ይሄ ልጅ ተመልሶ በጓደኝነት እንኳን ቤቷ ድርሽ ቢል እግዚአብሔርን በቢላ ታርደዋለች። እኔ ልንገራቸው፣ ይሄ በጣም በጣም በጣም ቅጥል ብላበታለች። አውቃ ነው የምታስመስለው። እንደ እስቲ ሴቶች ማለት ነው አንድ ወንድ እኔ በህይወቴ ማለት ነው እኔ እግዚአብሔርን ወንድ ልጅ ማለት ነው እንዲህ ሚዲያ ላይ የተዋወቅኩት ነው እንደውም ባለጊ ማለት ከዛ በኋላ በቃ በቃ ቆረጠልኝ፣ ቆረጠልኝ እንጂ ማለት ነው የሰደበኝ እንጂ ማለት ነው። በፍጹም በፍጹም እኔ ጌታን ነው ምላችሁ፣ ረ በኢየሱስ ስም በኢየሱስ ስም። አቤት የያቡ አባት ቢሰድበኝ፣ ወይኔ ወይኔ ወይኔ ወይኔ ወይኔ አድኜ ማለት ነው። እንደው ቢሰድበኝ፣ እስማ አንድ እኮ ትንፈሽ ሳንባባል እኮ ነው በአንድ ጸብ እኮ ነው እኔ እንትን ያልኩት። ይገርመኛል እኮ የኔ ባይዘወይ ብዙ ነገር ተምረንበታል። እና እና ወንድ ልጅ እንዲህ ብሎኝ ከዛ እሱን ደሞ ማለት ነው ለመመለስ። አረ እናንተ ነቁ። በዛ ላይ የተጣላ ነው ሴክስ ከልክዬው ነው ከለከለች። እሷ ናት የምትከለክለው። ታዲያ አሁን አምሯት ነው። አረ እናንተ ተዉ፣ ተዋት፣ አታሰሩኝ በዚህ ታሪክ ማለት ነው። ጥሩ ትምህርት ነው። በጣም በጣም ብዙ ነገር እኔ ይሄ ቀልድም ሆነ ድራማም ሆነ ምንም ሆነ ግን ጥሩ ትምህርት አስተምሮ ሆኗል። ለምን ብትሉ ማለት ሴት ልጅ ክብሯን ካዋረደች፣ ፍቅር ሌላ ጉዳይ ነው። ሲወድሽ እኩል ስትሆኑ፣ ፍቅር ደስ ይላል። የኔ ብቻ ግን በልጦ የኔ ሁን ማለት በጣም በጣም ይከብዳል። አንዳንዴ ዋጥ አርጋችሁ ላጥ ማለት ሁሉም ሰዎች እኮ ማለት ነው የሚወዱት ሰው አለ፣ ግን ማለት ነው ላቸው የሚወዱት ሰው አለ እና ለቱና ነው እና አንዳንዴ እኛ ብቻ ወደን እነዛ ሰዎች ሳይወዱን ማለት ነው የሚወዱን መስሎ ቀርቦ ትተውን የሆነ ረጅም ጊዜ እንኳን ወንድ ልጅ ቀርቶ የእናት ሞት እንኳን ይረሳል። እና በዚያ አጋጣሚ ቱና እውነቷን ከሆነ ማለት ነው፣ እውነት አይመስለኝም፣ ያው ይሄ ድራማ ነው፣ ድራማ ነው። ግን እውነት ከሆነ ወደ ራስሽ ተመልሰሽ፣ የምሬን ነው የምነግራቸው፣ ወደ ራስሽ ተመልሰሽ፣ ጸበሉም ምኑም ጋኔሉንም አንድ ላይ ደብልቀሽ ጠጥተሽ ከዛ ወደ ራስሽ እንደ የሆነ እንደዚህ በጣም በቃ አክሴፕት አድርጊ፣ በቃ አክሴፕት አድርጊ። አዎ ወደዋለሁ፣ አዎ እንደዚህ እንትንላለሁ፣ አዎ አፍቅረዋለሁ፣ ግን የኔ አይደለም ሊሆንም አይችልም፣ ቢመጣም አይጠቅመኝም ብለሽ አክሴፕት አድርጊ። ከራሳችሁ ለመሸሽ አትሞክሩ። አክሴፕት አድርጉና በቃ በቃ እኔን ያሸንፈኝ ጎበስ ስለሆነ ነው ብለሽ አምነሽ በቃ ሌላ ሰው ከያሽ ካለሽ ግን እስክትረሹ ድረስ የራስሽ ነገር ላይ ማትኮር እንጂ ይሄን ያለ አይ ያሳዝናል። በጣም ያሳዝናል ግን ብቻ አለም ላይ ማለት ነው ብዙ አይነት ሰዎች አሉ ለእኛ ጥሩ ትምህርት ነው ጥሩ ትምህርት እኔ ባይዘዌ በጣም እንትን ብዬበታለሁ እኔ ባይዘዌ በህይወቴ ጠንቃቃ ነኝ ግን እንደዚህ አይነት ነገር ቢያጋጠመኝ ራሱ ድምፅን አጥፍቼ ማለት ነው ዋጥ አድርጌ ሌላ ሌላ ነገር ሌላ ሌላ ነገር ስራዬን እየሰራው ሌላ ሌላ ነገር እያወራው ይሄ እንዶም ከአንቺ ጋር አልነበርኩም አላረግኩም የሚል ያላስታወሰኝ ወንድ አንድ አረ እግዚአብሔር ውስጥ ልክህን አታስታውስ ብዬ ነው እኔ ጸጥ እውነቱን እውነቱ እ እንጂ በስ ማንቦል ዱባይ ልትሸረምጥ ነው እዛ ብዙ ካሮት አለ ብሏት ይሆናለ። አረ እሷ ስለሱ ስታወራ ነው ደስ የሚላት። እንግዲህ ፈጣሪ ይሁናት እንደ ገና እንደ ሌሎቹ ሴቶች ታብዳለች፣ ተናግሯል። ባለፈው እኮ ሲናገር እናንተ አልሰማችሁትም? ምን አለ? ሴቶች መራዊን ወደወት ማበድ ብርቅ አይደለም፣ ስንት ሴቶች አብደዋል ብሏል። እጭ ጋር ባከ እ አንድ ነገር ልንገራችሁ ልጁ እኔ እናት የቀመስካቸው ሴቶች ቶቶቶቶ ቅባ ቅዱስ ተቀብቶ ነው። ስለዚህ የፈለገ ብታረግ፣ ብትሰቀል፣ ብትዘቀዘቅ ማለት ነው አይወጣላትም፣ አይወጣላትም፣ አይወጣላትም፣ አይወጣልሽም፣ አይወጣልሽም። ስንቱ ጸበል፣ ስንቱ በረኪና፣ ስንቱ ስንት ስንት ነገር አድርጎ አልወጣላቸውም። እና አሁን እኛ ስለ ጨርቋም ብቻ ግድግዳ ገና ትባጥጣለች? ሆድዬ ሆድዬ ሆድዬ እያለችን እያሳሳቀችን ቱና መለጠችን። ሆድዬ ሆድዬ ሆድዬ ሆድዬ በሰንሰለት አስራ እንደ ቤዛ ቤዛም እንዲያፍቅረው ነው። የኔነት ጸበል ይቅሪ በልኝ ይቅሪ በልኝ ይቅሪ በልኝ። ጌታ ሆይ ከእንዲህ አይነት ከእንዲህ አይነት ከእንደዚህ አይነት ሰዎች ጠብቀኝ። ጌታ ኢየሱስ ሆይ እኔ የኔ ጌታ አባቴ ሆይ ልበክፉ ጨካኝ ከሆነ ሰው አደራህን፣ አደራህን እስከ ዛሬ ጠብቀህኛል ጌታ ኢየሱስ። እኔ ይሄው ሚዲያ ላይ እንደው ጌታዊ ቀልድ ስለሆነ ነው ምቀልደው። እውነት ከሆነ የእነዚህ ሰዎች የቱና ነገር እውነት ከሆነ ጌታ ሆይ ከእንዲህ አይነት ሰው ሽሽግ ድብቅ አድርገህ እንዳኖርከኝ ማለት ነው። አንተ መቼም ማስመለጥ ትችላለህ ከክፉ ሰዎች። ጌታ ሆይ አባቴ ሰማይ ምድርን የፈጠርክ የልጅነት አባቴ እግዚአብሔር ሆይ፣ ከዚህ በኋላ አርባ ምናምን ገብቼ ይሆ አርባ አመት አኑረህኛል እንዳታዋርደኝ። እንደኔ ልቡ ቅን የሆነ ከሰጠህኝም ግን አትስጠኝ፣ እዛው አስቀርልኝ። አደራህን ጌታ ሆይ አደራ እግዚአብሔር ሆይ እግዚአብሔር እግዚአብሔሩ፣ አደራህን፣ እግዚአብሔሩ እንደዎች ቱና እንደ እንደ እንደ እንደ እኔ ቀልድ እየመሰለኝ ስለሆነ ነው። እግዚአብሔር እውነት ከሆነ የልቧን የምታቆ የእነሱን ልብ የምታቆ አንተ ነህ። እውነት ከሆነ ጌታ ሆይ፣ አደራህን ይቅርበለኝ። ክፉ ሰው ወደ እኔ አታምጣብኝ። የእኔን ልብ ታቋለ ጌታ ሆይ፣ እኔ አስተዋይ አደለውም፣ ጥበበኛ አደለውም። ጥበቤ አንተ ነህ። ደካሜ ማንተነ እግዚአብሔር አታዋርደኝ። እስከ ዛሬ ጠበከኝ አምላክ። በእንደዚህ አይነት ጉዳይ በጥበብ ነው ሲሄድ የነበረው። እየቀለልኩ ምን እያልኩ ማለት ነው። በቀልድ ድሜ እዚህ ድረስ ደርሷል። እግዚአብሔር አደራህን፣ አደራህን፣ አደራህን ኮምፕሊኬት የሆነ ሰው ጋር አታገናኘኝ። ቶሎ ቶሎ ለየኝ። ከመጡም ከመጣውባቸውም ከየርኩባቸውም እግዚአብሔር አደራ ልበቅኑን ሌባ ያልሆነ አጭበርባሪ ያልሆነ መስራት የማይወደውን እንደውም የሚያቃጥለኝን እንዳታመጣብኝ፣ መኝታ የሚወደውን የሴት ገንዘብ የሚወደውን እዛው ያዘልኝ ጌታ ኢየሱስ፣ እያደረህን አደራህን። በቃ አሚን በሉ። እኔ ሌላ ምንም አልልም። እኔ ብርም የለኝም ደሃ ነኝ። ጌታ ወይ እንደ ሮማን አንድ ሐሙስ የቀረው ይሻለን ይሁን አይ እሱስ ለእንቅልፍ ለእንቅልፍ መቅዶኒያ ሄጅ አልተኛም እንዴ እንደሱስ አልፈልግም ሄጅ አንቺ ደግሞ አዲስ ምትባይ ክፉ ነች እንደሱስ አልፈልግም የኔ ናት ው ሴትዮዋ ሰውየው መኝታ ብቻ ነው መሰለኝ እዚ ቲክቶክ ላይ ናት የባሰ አይ እውነት ከሆነ ይቅር ይበለን ውሸት ስለሚመስለን እኮ ነው የምንቀልደው እኔ ለሚዲያ ምናምን የምትጠቀም ስለሚመስለኝ ነው የምቀልደውና፣ ለዚህ እውነት ከሆነ እግዚአብሔር ይቅር በለን። ሁላችንም በእንደዚህ አይነት እድሜ ላይ እንዳንጓረድ መጸለይ፣ ገባችሁ ወንድም? ከፈለጋችሁ ደግሞ በእኩያችሁ በመጠናችሁ መሄድ። እውነቴን ነው የምነግራችሁ። የሮማን እኮ ለወረቀት ነው ተብሎ እኮ ነው፣ እናንተ ባላገባች ምናምን እያላችሁ ተቃውጣላችሁ። ውሸት እኮ ነው። ምንድን ነው እኔ ቀድሜ ነግራችሁ አይደል እንዴ? የሮማን ውሸት ነው ውሸት፣ ከበፊትም ጀምሮ ማለት ነው። ሁላችሁም እኔ መጀመሪያ ነው የነቃውት ለወረቀት እንደሆነ ማለት ነው። ሰውየው ትግሬ አይደለም ትግሬ ነው ምናምን ብላ የራሷን ይሄ ወርቸቦ ትግሬና ወርቸቦ መለየት እኛ ያቅታል መስሎሽ የዝንብ ድንግል እንኳን እናቃለንና እኛ ይሄ ፉገራ ነው። እናንተ ግን ጅል ስለሆናችሁ ገባችሁ። ለምን ለምን እንደሚደረግ ውጭ ሀገር ላይ እሷ አይደለችም ለሱ ነው ለሱ ነው። በገንዘብ ነው በገንዘብ ነው የተጋባችሁ። ያ የሰርግ ምናምን ፕሮግራም ደግሞ የእሷ አልነበረም። እናንተ ዝም ብላችሁ አታውሩ። እሷ ዝም ብላ ፊርማ ሾ ምናምን፣ የተደረገው ለሱ ነው ለሱ ወረቀት ተፈልጎ ነው። ሌላ ምንም ነገር የለም። ይሄን ታዳ- ከተጋቡ በኋላ ምን ተፈጥሮ ነው አብሮ ያልሆኑት? እሷ እንደሆነ እዚህ ሚዲያ ላይ ናት እንደም ብሶባት። እናታችሁ ጠ ምትውለው ምን ይመስላችኋል? ፋሮች ፋሮች እኮ ናቸው። ማን ይሻላል? የአረጃ ግብተሽ ከዛ እሱን አስተኝተሽ ማለት ነው። አንቺ ቲክቶክሽን እናታችሁ ጠያለሽ። እኔ ሳላገባም ቢቀርስ ተመጂብ ያለ እኔ መልስ ምት ምናምን አልፈልግም። ሮማን ምንም አትልም፣ ግን ሽማግሌስ እንደሷ የወደቀ አላገባም። ይቅርታ አድርጉልኝ። እንዴ ነቃ ያለ የሆነ ምናምን አረን ያላገባ ሽ ባላገባስ፣ እዴ በስማም ምን ነው ረ ወደዛ፣ በስማ መጠነባባት በኢየሱስ ስም እኔ አላገባም። ረ ይቅርብኝ። በስማ እናንተን እናንተን ዘጋኝ ዘጋኝ። የነበረኝን አላማ ሁሉ ተውኩት። እኔ እኔ ላገባ የነበረውን በአጭሩ፣ እኔማ የነቱናን ታሪክ አይቼ ላገባ ካልኩት አላገባ አልኩት። ግን አሁን የው ፍቅር እያንገላጣኝ ነው። ልተው አልተው እያልኩ እያለቀስኩ ነው። ለዚህ በቃ አልቅሼ ይወጣልኛል።

ያላገባችሁ ይብላኝላችሁ፣ ያልወለዳችሁ ምናምን። እኔ እንኳን በዚህም በዛም ብዬ አጭበርብሬ ወልጃለሁ። ምንም ሳታገቡ ቦይፍሬንድ ሳይኖራችሁ ሚዲያ የጀመራችሁ ሰዎች በጣም አዝንላቸዋሉ። ለምን ብትሉ ይሄንን እያያችሁ እንዴት ነው የምታምኑት? ነው በጣም ኮምፕሊኬት ጭንቅላት በቃ። ኧረ እኔ እኔ ሰርዤዋለሁ። ኤክስ ኤም ቤት ነው የጠበስኩት በኤም አበቃ እስከ ዜድ ቤት ሌር ነበር። እስከ ኤክስ ድረስ ሌር ነበር። ይቅር ይቅር ይቅር፣ በኤም በኤም ይቋረጥልኝ። እስከ ኤም ድረስ ጠብሻለሁ፣ በኤም ይቋረጥልኝ። ኧረ በራሴ ላይ ትንቢት ተናግሬ ነው። ኔማ ተማ የመጨረሻ አይነት ብዬ ወይ ጉድ እንደ ጅጅማ ወጥቼ መቼም መቼም ሞት አልጠላው ምናምን ከሄደ ማለት ነው እንደ ጅጅ ወጥቼ እንደዚህ ልሳደብ ውይ ውይ ውይ፣ አቅፍ የኔ ውድ የኔ ፍቅር የኔ ማር ሆዴ ምናምን ብዬው ከዛ ወጥቼ እንደዚህ ሆኖ ገብቶ፣ ወይኔ እኔ ታንቄ ነው የምሞት። ይቅርታ አድርጉልኝ። ኧረ እኔ የምወደውን ሰው መሳደብ አልችልም። የኔው ምስኪን ነው በእውነት እኔ አልሳደብም። ውይ የኔ ፍቅር፣ ባለህበት ጥሩ ይግጠምክ። ምሬ ነው የምነግራቸው። በሞት አልሳደብም። እንደው ግደሉኝ፣ ግደሉኝ